ጌታ ጸጋና ሰላም ይብዛላችሁ። በጌታ የተወደዳችሁ ዛሬም ደግሞ ስለ እግዚአብሔር ጽድቅና ስለ ሰው ጽድቅ ምንነት በጥቂቱ እንመለከታለን። የእግዚአብሔር ቃል ስናገር እግዚአብሔር የሰውን ልጆች ከፈጠረ በኋላ በኤደን ገነት ወስዶ እንዳስቀመጣቸው ዘፍጥረት ምዕራፍ 2 ቁጥር 16 አካባቢ ደግሞ አንድ ትእዛዝ እንደሰጣቸው እንመለከታለን። በገነት መካከል ካለው ዛፍ ሁሉ ትበላለህ፣ ነገር ግን ክፉንና ደግሞ ከሚያስታውቀው ዛፍ እንዳትበላ ሞትንም እንዳትሞት ብለው እግዚአብሔር ለሰው ልጆች አንድ ትእዛዝ ሰጥቶ ነበር። ነገር ግን ሰይጣን በእባብ ተመስሎ መጥቶ ሔዋንን እንዳሳታት እንዳሳታትና ያቺን ፍሬ እንድትበላ እንዳደረጋት እንመለከታለን። ያንን ፍሬ ከበሉ በኋላ ዘፍጥረት ምዕራፍ 3 ላይ የሰው ስጋዊ ዓይኑ እንደተገለጠ ነው የምንመለከተው። ያ ስጋዊ ዓይኑ ከተገለጠ በኋላ ደግሞ አዳምና ሔዋን መጀመሪያ አይተፋፈሩም ነበር። ሁለቱም ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ነበር። ያቺን ፍሬ ከበሉ በኋላ ግን ማተፋፈር ገባ ማለት ነው። ቢኮዝ እነሱ መጀመሪያ ራቁታቸውን ነበሩ፣ ግን ራቁታቸውን መሆናቸውን አያውቁም ነበር። ቢኮዝ የስጋ አይናቸው አልተገለጠም። በእግዚአብሔር ልብ ብቻ ነበር እሱ ኖር የነበረው። ያችን ፍሬ ከበሉ በኋላ ግን ክፉንና ደጎን መለየት ወደ ውስጫቸው ስለገባ ራቁታቸውን መሆናቸውን አወቁ ይላል። ራቁታቸውን መሆናቸውን ካወቁ በኋላ ደግሞ ለራሳቸው ግልድም ለማድረግ የቅጠልን ስፌት ወይም ቅጠል እየሰፉ መልበስ ጀመሩ የበለስን ቅጠል ለነሱ ለራሳቸው ግልድም አደረጉ ይላል፣ እግዚአብሔር ቃል። ያ ማለት እነሱ ለማግልደም ወይንም እንደ ልብስ ለማድረግ ቅጠል ቀን በቀን እየሰፉ ራቁትነታቸውን ወይስ አፍረተ ስጋቸውን ለመሸፈን ይታገሉ ነበር። ታዲያ የነሱ የቀን በቀን ትጋታቸው አላሳረፋቸው። ይህ ትግላቸው ለእግዚአብሔር አሳሰበውና ዘፍጥረት ምዕራፍ ሶስት ከቁጥር 21 ለጀምረን ስናነብ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም፣ ይላል እግዚአብሔር። የቁርበትን ልብስ ለማልበስ ለአዳምና ለሔዋን አንድ እንስሳ አርደው ከዛ እንስሳ ደግሞ ቆዳውን ገፎ ነው ለሁለታቸውም የቁርበትን ልብስ ያለበሳቸው። የቁርበትን ልብስና የቅጠልን ልብስ ስንመለከት በሁለቱም ልብስ መካከል ትልቅ ልዩነት አለው። የቅጠል ልብስ ቀን በቀን መስፋት አለባቸው ውርጭ ስመጣ ብርድ ስመጣ ፀሐይ ስመጣ የሰፉበት ያቅጠሉ ይረግፍባቸዋል ሌላ አስፈልጋቸዋል ማለት ነው። በየቀኑ ነው የሚሰፉት ማለት ነው። በዛ ጊዜ ምን የለም ማለት ነው። በዛ ውስጥ እረፍት የለም ማለት ነው። በዛ ስራ ምን የለም እረፍት የለም። ነገር ግን እግዚአብሔር የሰው ልጅ ለራሱ የሚሰራው ነገር ስለማያሳርፈው፣ ዘላቂ መፍትሄን ስለማይሰጠው እግዚአብሔር ደግሞ ዘላቂ መፍትሄ ያለበትን ነገር ትግል የሌለበትን ልፋት የሌለበትን ልብስ ልሰጣቸው አሰበና ያ የቁርበቱን ልብስ አለበሳቸው። የቁርበት ልብስ ደግሞ በብርድም ሆነ በውርጭ በምንም በሙቀትም በምንም ውስጥ ሊቀደል አይችልም ማለት ነው። ዘላቄታ ያለበትን ልብስ እግዚአብሔር አለበሳቸው። እነርሱ በራሳቸው ለበሱ አይልም፣ እግዚአብሔር ነው ያለበሳቸው ማለት ነው። ያንን ልብስ በዚህ ታሪክ ውስጥ ወይንም በዚህ ክስተት ውስጥ እኛ ምንን እንረዳለን? የሰውን ጽድቅና የእግዚአብሔርን ጽድቅ ልዩነት እንመለከታለን ማለት ነው። የሰው ጽድቅ ሰው ለራሱ የሚሰራው ጽድቅ የቅጠሉን ልብስ ያመለክታል ማለት ነው። ሰው ለራሱ ሲሰራ ምንም ኃይል እንደሌለው አንዳች ነገር መለወጥ እንደማይችል እንመለከታለን። ነገር ግን እግዚአብሔር ደግሞ ለሰው ልጆች የሚሰጠው ነገር ዘላቂ መፍትሄ የሚሰጥ እንደሆነ ነው የምንመለከተው። እሱ ብቻ ሰውን ይህ የቁርበት ልብስ ወደፊት የሚመጣውን የክርስቶስ ኢየሱስ ጥላ ነበር። ምክንያቱም እግዚአብሔር በደም መስራት የጀመረው ወይንም በደም አማካይነት ከሰው ልጆች ጋር እንደምታረቅ ዘፍጥረት ምዕራፍ ሶስት ላይ በዚህ በቁርበቱ ልብስ ውስጥ እንመለከታለን ማለት ነው። በዛ በቁርበቱ ልብስ ውስጥ ምስጢር አለበት ማለት ነው። ይህ ምስጢር ምንን የሚያመለክት ነው? ሰዎች በራሳቸው ለፍተው በእግዚአብሔር ፊት መቆም እንደማይችሉ ከፍራታቸው፣ ከመሸማቀቅ፣ ከመሸሽ እንዳላዳናቸው እንዲሁ ደግሞ እግዚአብሔር ያለበሳቸው ልብስ ደግሞ ዘለቄታ ያለበት እንደሆነ ነው የምንመለከተው። ታዲያ እነሱ በራሳቸው የሚሰፉት ልብስ አላሳረፋቸውም፣ ከልፋታቸው ከአፍረተ ስጋቸው አላሳረፋቸውም። ነገር ግን እግዚአብሔር ያለበሳቸው ልብስ ደግሞ ዘለቄታ ያለበት ልብስ ነው፣ ደስታ የሚሰጥ ልብስ ነው፣ ምንም ችግር የሌለበት ልብስ ነው ማለት ነው። የእግዚአብሔር ቃል ስናገር ገላትያ ምዕራፍ ሶስት ከቁጥር 27 ላይ እንደዚህ ይላል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ይላል። ክርስቶስን እንደ ልብስ ያብራራልና ወይስ ይገልጽልናል ማለት ነው። እዚህ ጋር ክርስቶስን መልበስ ማለት ምን ምን ያመለክታል? የኛን ልብስ እግዚአብሔር ማየት ስለማይፈልግ ያንን የቅጠሉን ልብስ ማየት እንዳልፈለገ እንዲሁ ደግሞ እግዚአብሔር ዛሬም ቢሆን በፊቱ እንድንቆም በራሳችን ጽድቅ፣ በራሳችን ማንነት እንድንቆም ስለማይፈልግ ክርስቶስን አለበሰን ማለት ነው። ክርስቶስን ካለበሰን በኋላ የኛን ማንነት፣ የኛን ጽድቅ፣ የኛን ትግል እሱ በምኑ ይሸፍንልናል ማለት ነው? በራሱ ጽድቅ ይሸፍንልናል ማለት ነው። ስለዚህ ክርስቶስን ከለበሰን የኛ ማንነት፣ የኛ ድካም፣ የኛ ኃጢአት በእግዚአብሔር ፊት ልታይ አይችልም ማለት ነው። ምክንያቱም በልብሱ ነው የተሸፈነው ማለት ነው። አሁን ለምሳሌ በእኔ በዚህ እጄ ላይ የሆነ ጠባሳ አለ ያንን ጠባሳ እናንተ እንዳታዩ የሸፈነው ምንድን ነው የለበስኩት ልብሴ ነው ሰዎች ልብሱ ነው ያለው እንጂ ውስጤ ላይ ያለው ሰውነቴ ላይ ያለውን ጠባሳው ማየት አይችሉም። ያንን ጠባሳ ይሸፈነልኝ ምንድን ነው የለበስኩት ልብሴ ነው ልክ እንደዛ የሰው ልጆች የኃጢአት ጠባሳ አለባቸው ስጋ የለበሳ የሰው ልጅ ሁሉ የኃጢአት ጠባሳ አለበት ያንን ጠባሳውን ደግሞ መሸፈን የሚችለው የሱ መልካም ስራ አይደለም የሱ ትግል አይደለም የራሱ ጥራት ሳይሆን ኢየሱስን መልበስ ብቻና ብቻ ነው። ሰው ኢየሱስን ከለበሰ በእግዚአብሔር ፊት የሚታይለት ሌላ የራሱ ጥበብና እውቀቱ ብርታቱ ሳይሆን ኢየሱስ ይሆንለታል ማለት ነው። ኢየሱስ ስታይ ደግሞ ኃጢአቱ አይታይም። ኢየሱስ ስታይ በደሉና ስህተቱ መተላለፉ ሳይሆን የራሱ ጽድቅ ይታያል ማለት ነው። በእግዚአብሔር ፊት ጽድቁ የልጁ የኢየሱስ ክርስቶስ ጽድቅ ይነበብላቸዋል ማለት ነው። እኛ ኢየሱስን ዳግመኛ ስንወለድ ኢየሱስን ነው የምንለብሰው። የእኛ ማንነት፣ የእኛ ድካም፣ የእኛ ኃይል አይታይም። እግዚአብሔር በእኛ ላይ ማንበብ ማየት የሚፈልገው ኢየሱስን ማለት ነው። ስለዚህ ነው ገላትያ 3፥27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል፣ ወደፊት ትለብሳላችሁ አለ። ክርስቶስን ለብሰናል ማለት ነው። ያኔ በኤደን ገነት ያ የቁርበት ልብስ ሆኖ የተገለጠው ኢየሱስ ክርስቶስን ለብሰናል። ከቅጠሉ ልፋት፣ ቀን በቀን ከምንታገለው ከራሳችን ጥረት ከራሳችን ጽድቅ እኛ ጽድቃችንን 100% ለማድረግ ከምንጣጣሪበት ከራሳችን ጥረት አርፈናል ማለት ነው። እና አዳም እና ህዋን የጣሩ ጥረት ዛሬን ብዙ ሰዎች ለራሳቸው ጽድቅ በአብ ፊት ለመቆም የምታገሉትን ትግል መልካም ስራቸውን በእግዚአብሔር ፊት ለማሳየት የምጣጣሩበትን ጥረታቸውን ያመለክታል። ያ ጥረታቸው ግን የራሳቸውን ድካምና የኃጢአት ማንነታቸውን ሊሸፍንላቸው አይችልም። ምክንያቱም የቅጠል ስፌት አላሰረፋቸውም ሶ የቁርበትን ልብስ ስለብሱ ነው ያረፉት የሰው ልጅ ዛሬ ቢሆን ማረፍ የሚችለው ኮንፊደንስ ማግኘት የሚችለው በራሱ ስራና በራሱ ጥረት ሳይሆን እሱ በራሱ በሚያደርጋቸው መልካም ስራዎች በእግዚአብሔር ፊት ኮንፊደንስ ለማግኘት ከመጣጣራው ጥረት አልፈው ኢየሱስን ስለብስ ነው፣ የኢየሱስን ጽድቅ ሲቀበል ነው።